እውነት ፖፕ ፍራንሲስ ግብረ ሶዶማዊነትን ሊደግፉ ነበር? የሮማ ካቶሊካዊት ቤተክርስቲያንስ በዚህ ላይ ምን አቋም አላት? በርካታ የአፍሪካ ካቶሊካዊት ቤተክርስቲያንና የኢትዮጵያ ካቶሊካዊት ቤተክርስቲያን ግን ግብረ ሶዶማዊነትን ይቃወሙ ነበር። የሊቀ ጳጳስ ፍራንሲስ የቀብር ስነስርዓትን ታላላቅ የዓለም መሪዎች በተገኙበት ባለፈው ቅዳሜ ተፈጽሟል። 1.4 ቢሊዮን የሚጠጉ የካቶሊክ አማኞች ካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ የቀብር ስነ ስርዓት ከዓለም ዙሪያ መጡ እንግዶችና በመቶ ሺዎች የሚቆጠሩ ሀዘንተኞች በተገኙበት ቫቲካን ውስጥ ተፈጽመዋል። የበርካታ የዓለም አገራት መሪ ፖለቲከኞች፣ ንጉሳዊያን፣ ታዋቂ ሰዎች እና 400 ሺህ የሚደርሱ ሰዎች በቅዱስ ጴጥሮስ አደባባይና በቫቲካን ጎዳናዎች ላይ በመውጣት በጳጳሱ የመጨረሻ ስንብት ላይ ተሳትፏል። ደማቁና በካቶሊክነት ባህል እንዲሁም የጸሎት ስርዓት የታጀበውን የጳጳሱን የቀብር ስነስርዓት የመሩት ካርዲናል ቻምበርሊን ኬቪን ፋርል ናቸው። በዓለም ዙሪያ ከ አንድ ነጥብ አራት ቢሊዮን በላይ ተከታይ ያላት የካቶሊክ ቤተክርስቲያን መንፈሳዊ መሪ የሆነው ከአስር ዓመት በላይ በመንበራቸው ላይ የቆዩት ፖፕ ፍራንሲስ ለስደተኞች፣ ለተጨቆኑና ለተፈጥሮ አካባቢ ያላቸው ተቆርቋሪነት በቀብር ስነ ስርዓት ወቅትም ጎልቶ ተሰምቷል። ሊቃነ ጳጳስ ፍራንሲስ አገራት ለስደተኞች መጠጋ በመሆን እንክብካቤ እንዲያደርጉ ከመውቶታቸው ባሻገር ድጋፍ እንደሚያገኙና እንዲያጽናኑ በግላቸው በርካታ ነገሮችን ማድረጋቸው ይነገራል። በተጨማሪም በዓለም ዙሪያ ሰላም እንዲሰፍን ጦርነቶችን ለማስቆም ለድርድር ጥሪ በማድረግም እንዲሁም የዓለም የአየር ሁኔታ ለውጥ ትኩረት እንዲሰጠው ሲጥሩም ቆይተዋል። ጣሊያናዊ ካርዲናል ጆቫኒ ባቲስታ በቀበ ስነ ስርዓቱ ወቅት ባደረጉን ንግግር ለሰው ካላቸው ፍቅርና፣ በዘመናችን ለገጠሙን ፈተናዎች ካላቸው ጥልቅ ግንዛቤ የተነሳ ፖፕ ፍራንሲስ በዚህ ሰዓት ጭንቀታችንን፣ ሰቆቃዎቻችንና ተስፋችንን ይጋራሉ ማለትም ተናግሯል። በፍራንሲስ በሕይወት ሳሉ የቀበል ቦታቸው ቀለል ባለ ሁኔታ የተዘጋጀ እንዲሆንና በስፍራ ፍራንሲስ የሚለው የጵጵስና ስማቸው ብቻ እንዲሰፍር ጠይቀውም ነበር። ቅዳሜ የሚያዝያ 18 2017 ዓ.ም ከምሳ ሰዓት በኋላ የተጠናቀቀውን የቀበል ስነ ስርዓት ተከትሎ የውጭ ሀገራት መሪዎች ከሮም በመውጣት ወደ የመጡበት ሲመለሱ፣ አዘንተኞችና ለሃይማኖታዊ ስነ ስርዓት የመጡ ሰዎች ደግሞ በቫቲካን ቆይተዋል። ከጳጳሱ እልፈት በኋላ የካቶሊክ ቤተክርስቲያን ዋነኛ ስራ የነበረው ሊቃነ ጳጳስ ቀብር ስነስርዓት ዝግጅት ማድረግና ቀብሩ መፈፀም የነበረ ሲሆን ከዚህ በኋላ ደግሞ ለዘጠኝ ቀናት የሚቆይ የሐዘን ስነስርዓት ይኖራል። ከቅብር ዕለት ጀምሮ የሚካሄደውና ለዘጠኝ ቀናት የሚቆየው የሐዘን ስነስርዓት ኒቬንዲያሊስ የሚባል ሲሆን በየዕለቱን ጳጳሱ የሚዘከሩበት፣ በርካታ ህዝብ የሚሳተፍበት የጸሎት ስነስርዓት ይኖራል። አሁንም እየተካሄደ ይገኛል። የጳጳሱ ስርዓት ቀብር ከተፈጸመ በኋላ በቀጣይ የካቶሊኩ ዓለም ዋነኛ ትኩረት የሚሆኑ የፖፕ ፍራንሲስ ቦታ ተረክቦ ታላቋን ቤተ ክርስቲያን የሚመሩ ተኪን የመሰየም ሂደት ነው። ለዚህ ከዓለም ዙሪያ በቫቲካን ሲቲ የሚሰባሰቡት ካርዲናሎች ተለይተው የሚካሄዱ ሥነ ሥርዓትን በእያንዳንዱ ካቶሊክ ተጠባቂ ነው። ነገር ግን የጳጳሱን ምርጫ በሚስጥር የሚያካሄዱት ካርዲናሎች ለምርጫው የሚቀመጡበትን ቀን እስካሁን አላሳወቁም። በተለምዶ ግን ይህ ስብሰባ ጳጳሱ ካረፉበት ቀን በኋላ ከ15 እስከ 20 ቀናት ባሉት ጊዜያት ሊካሄድ ይችላል። በዚህ ቀብር ሥነ ሥርዓት በዓለም ዙሪያ የሚገኙ ካርዲናሎች የተገኙ ሲሆን በኢትዮጵያም አባብራን ኢየሱስ ርሳ ሊቀነ ጳጳስ ኢትዮጵያ በቀብር ሥነ ሥርዓቱ ላይ ተገኝተዋል። ርሳ ሊቃነ ጳጳሳት ፍራንሲስ ለግብረ ሰዶማውያን ምን አመለካከት አላቸው? ሊቃነ ጳጳስ ፍራንቼስኮ በተለይም ግብረ ሶዶማውያንን የበለጠ ተቀባይነት የማግኘት አዝማሚያ የሚመስሉ መግለጫዎችን ሰጥተዋል። በጵጵስና ወቅት ለግብረ ሶዶማውያን እንኳን ደህና መጣችሁ መልእክትም አስተላልፈዋል። አንድ ሰው ግብረ ሶዶማዊ ከሆነ እና እግዚአብሔርን በቅድመት ከፈለገ እኔ ማንኝ ልፈርድበት የሚችለውም ብለዋል። እዚሁ ለመጨረሻ ላይ ራሳችንን የምንጠይቀው ጥያቄ እግዚአብሔር ሰዎችን ያለምንም ቅድመ ሁኔታ ይወዳልና ቤተክርስቲያን ከሆነች የጌታ ቤት ለምንድን ነው የተለየ ጾታ ዝንባሌ ያላቸው ሰዎች እንደ ኃጥአተኞች የሚቆጠሩት? ብለዋል። ምናልባትም መልሱም በጭራሽ አናገኙም፣ ግን ሁልጊዜ ያንም ማስታወስ አለብን። በተሠራው ዓለም ውስጥ ክፋትና ግፍ ፍቅር በሁሉም መልኩ ሁልጊዜ እንደ አወንታዊ ነገር መታየት አለበት። ለተመሳሳይ ጾታ አፍቃሪ የተሰጠ ቡራኬና የአፍሪካውያን አስተያየት በሰልቃና ጳጳስ ፍራንቼስኮ ክርስቲያን የተመሳሳይ ተመሳሳይ ጾታ አፍቃሮችን መቀበል እንደምትፈልግና ቡራኬ እንድትሰጥ መደንግጋቸው በወቅቱ ግርታም ፈጥሮ ነበር። የፍራንሲስ ይህ እርምጃ በአፍሪካውያን ዘንድ ግራ መጋባትን ማስከትሏል። የተመሳሳይ ጾታ አፍቃሮች በበኩላቸው የበለጠ እንዲደረግ ጠይቀዋል። አፍሪካውያን በአብዛኛው በጾታዊ ጉዳይ ጠንካራ አመለካከት አላቸው። አሳዛኙ ነገር የቫቲካን መግለጫ በምዕራብ ሚዲያዎች ላይ ተጠልፎ የፈለጉትን መርጠው ለጥፈውታል ብለናል። የሮማ ካቶሊካዊ ቤተክርስቲያን የትኛውም አይነት የተመሳሳይ ጾታ አፍቃሪዎች መቀበል እንደምትፈልግ በያዝነው ሳምንት ሰኞ ሲፋ ማድረጓን ብዙ ጉርታን ፈጥሯል። የሮማ ሊቀነ ጳጳስ ፍራንሲስኮ የቤተክርስቲያኒቷን ካህናት ለተመሳሳይ ጾታ ጥንዶች ቡራኪ መስጠት እንዲችሉ ፈቃድ የሰጡት ባለፈው ዓመት ነበር። የቤተክርስቲያና የቤተክርስቲያኗ ይህ እርምጃ በአፍሪቃውያን ዘንድ ግን ግራ መጋባትን አስከትሎ ነበር። በሌላ በኩል የተመሳሳይ ጾታ አፍቃሮች የበለጠ እንዲደረግ መፈለጋቸው ማስታወሳቸው ተዘግቧል። አፍሪቃ ገብረ ሰዶምን ለመቀበልም አትችልም ብሏል። በሰድቃነ ጳጳስ ፍራንሲስኮ የካቶሊክ ቤተክርስቲያኗ ካህናት ለተመሳሳይ ጾታ ጥንዶች ብራኬ መስጠት ይችላሉ ብሎ ማጽደቃቸው ብዙ አፍሪቃውያንን ግራ አጋብቷል። ሁኔታውም የተደባለቀ ስሜቶችን እንዲፈጠሩ አድርጓል። ደ አፍሪካዊ ሜሪ ሌሴባ ዶቼ ቬለ እንደተናገረው ተግባሩ አሳፋሪ ነው ብሏል። እንደ ክርስቲያን በጣም አፍሬ ያለው ርዕሰ ሊቃነ ጳጳሱ ያደረጉት ያሳፍራል። እሳቸው እንደዚህ ያሉ ነገሮች ላይ ተጠምደው እና አጽድቀው ክርስቲያን ነኝ ይላሉ ብሏል። መጽሐፍ ቅዱስ እግዚአብሔር አዳምና ሕዋንን ፈጠረ ይላል እንጂ አዳምንና ስቲፈንን ፈጠረ አይልም በማለትም ጠይቀዋል። ዜናውን የሰሙ አያ አለን ብራቮ የተባሉ ሌላው ካሜሮናዊ ተመሳሳይ አስተያየት ነው የሰጡት። ካሜሮናዊያን የሊቀጳጳሱ ውሳኔ ለእኔ ምንም ማለት አይደለም፣ እንደውም ሃይማኖትን እንድጠራጠር እያደረገኝ ነው፣ እምነት ለማጣት እየሞከርኩ ነው ሲሉም ተናግረዋል። በአፍሪካ ለተመሳሳይ ጾታ አፍቃሪያን በአንጻራዊ ምቹ የሆነች ብቸኛዋ አፍሪካዊት ሀገር ናት። ተመሳሳይ ጾታ ጋብቻ ህጋዊ የሆነባት ብቸኛዋ አፍሪካዊት ሀገርም ናት። ሆኖም ግን ከፍተኛ የሆነ ግብረ ሶዶማውያን ጥላቻ ጥቃቶችንም የሚታዩበት የሚከሰቱበትም አገር ነኝ። በጆሃንስበርግ የምትኖረው ቴምቢ ሲንዳሊ ለጀፌል እንደተናገረችው የርሴል ሊቃነ ጳጳስ ውሳኔ ተገቢና የተመሳሳይ ጾታ አፍቃሪ ማህበረሰብ ደህንነትን የሚጠቅም ነው ብላለች። ሊቃነ ጳጳሳቱ ያደረጉት ነገር በጣም የተከበረና በጣም ጥሩ እርምጃ ነው ብላለች። እሳቸው ያደረጉት ክርስቲያን ግብረ ሰዶማውያን ህብረተሰቡ ሳብ ጠለጥላቸውን እንዲቀርቡ ነው የፈቀዱት። ቴምቢ ሲንዳኒ ለሰሊቃነ ጳጳሳቱ በዚህ ውሳኔያቸው ደግነትን ነው ያሳዩት ስትልም አክላለች። እንዲህ ያለው ጠንካራ ምላሽ ከደቡብ አፍሪካዊቷ ማላዊ አገር የመጡትን አጥባቂ ካቶሊክ እምነት ተከታይና የሃይማኖት ተንታኝ ፍራንሲስ ካንሳምቦንግ ግን እጅግ አሳስቧቸዋል፣ አስቆጥቷቸዋል። በሰሊቃነ ጳጳሳቱ ለተመሳሳይ ጾታ ጥንዶች ቡራኬ መስጠታቸው ውዥን ውዥንብርን ፈጥረዋል። ምክንያቱም ለግብረ ሰዶማዊነት ፈቃድ የሰጠ እየሰጠ ነው ተብሎ በተሳተ መንገድ እየተተረጎመ ነው ባይናቸው። የሮማ ሊቃነ ጳጳስ ፍራንሲስኮ የቤተክርስቲያኒቷን ካህናት ለተመሳሳይ ጾታ ጥንዶች ቡራኬ መስጠት እንዲችሉ ፈቃድ የሰጡት ባለፈው ዓመት ነበር። የቤተክርስቲያኗ ይህ እርምጃ በአፍሪቃውን ዘንድ ግን ግራ መጋባትን አስከትሎ ነበር። በላ በኩል የተመሳሳይ ጾታ ፍቃዶች የበለጠ እንዲደረግ መፈለጋቸው ማስታወሳቸውም ተዘግቧል። የኢትዮጵያ ካቶሊካዊት ቤተክርስቲያን የተመሳሳይ ጾታ ጋብቻን እንደማትፈቅድ፣ ቡራኬም እንደማትሰጥም አስታውቃለች። የሮማ ካቶሊካዊት ቤተክርስቲያን ሊቀጳጳስ ፍራንሲስኮ ባለፈው ቤተክርስቲያኒቷን ካህናት ለተመሳሳይ ጾታ ጥንዶች ቡራኬ መስጠት እንዲችሉ ፈቃድ መስጠታቸው ይታወሳል። ሊቀጳጳስ ፍራንሲስ አዲሱን የቫቲካን መመሪያ የሚያትቱ መዛግብትን ማጽደቃቸውን ተከትሎ ነበር የቤተክርስቲያኒቷ ካህናት ለተመሳሳይ ጾታ ጥንዶች ቡራኬ መስጠት እንዲችሉ ፈቃድ መስጠታቸው የተሰማው። በፍራንሲስ የቤተክርስቲያኒቷን ቄሶች የተመሳሳይ ጾታ ያልተለመዱ ጥንዶችን በአንዳንድ ሁኔታዎች ቡራኬ መስጠት እንዲችሉ ፈቅደዋል ሲሉም ተስማምተዋል። ቫቲካን ይህንን ተከትሎ በሰጡ ማብራር የሚሆኑ በተለምዶ በቤተክርስቲያና በሚካሄድ ስነ ስርዓቶች ላይ እንዳልሆነ እና አሁንም ቢሆን ትዳር በአንድ ወንድና ሴት መካከል የሚደረግ ስነ ስርዓት እንደሆነ ነው የምናየው ብሏል። ኢትዮጵያ ካቶሊካዊ ቤተክርስቲያን የጳጳሳት ጉባኤ ጠቅላይ ጽህፈት ቤት በጉዳዩ ላይ ከሰሞኑ ባወጣው መግለጫ የሊቀ ጳጳሱ መልእክት በተቃራኒ ተወስዷል ብሏል። ኢትዮጵያ ካቶሊካዊ ቤተክርስቲያን የጳጳሳት ጉባኤ በአዲሱ የቫቲካን መመሪያ ሰነድ ላይ መወያየቱንና ሰነዱ የቤተክርስቲያንቱን ሚስጥር የሆነውን የጋብቻ ህብረት በአንዲት ሴትና በአንድወን መካከል የሚፈጸም መሆኑን ላይ ምንም አይነት ቀኑናዊ ለውጥ የማያመጣ መሆኑን አስታውቁል። በመሆኑም ሰነዱ ለተመሳሳይ ጾታ ጥምረት እውቅና ለመሰለመስጠትና በሚስጥር ታክሌት ደረጃ ባልና ሚስት ተደርጎ ስለመባረክ ፍቃድ የመስጠት ሐሳብ እንደሌለው የኢትዮጵያ ካቶሊካዊት ቤተክርስቲያን አብራርታለች። ይህ ሪያሊቲ ሚዲያ ነው።